በረዥሙ የመታውን ኳስ ቨርጅል ቫንዳይክ በጭንቅላት ገጭቶ መልሷል። ብሩኖ ፈርናንዴሽ የሚቀበለው ተጫዋች እየፈለገ ነው። አማድ ዲያሎ በቀኝ መስመር በኩል። አማድ ግሩም ኳስ። ብሪያን ኢምቤሞ ማንችስተር ዩናይትድ አስቆጠረ። የሚያስገርም ጎል ነው። ኤኪቲኬ ተቀይሮ ከገባ በኋላ ግልጽ ተጽዕኖ እየፈጠረ ነው የሚገኘው አው ሁለተኛ የመጨረሻውን ኳስ የነካበት መንገድ ትክክል አይመስልም። ኮዲ ጋክፖ አስቆጠረ። ጋክፖ ሊቨርፑልን ወደ ጨዋታ መለሰ። በሰባ ስምንተኛው ደቂቃ ሊቨርፑሎች የአቻነት ጎል አስቆጠሩ። ኢኪቲኬ ሁለት ሶስት ተጫዋቾችን አለፈ። ለቪርትስ የደረሰውን ኳስ ቪርትስ መልሶ ላይ ኢኪቲኬ እሱ የመታውን ኳስ ታቅፎ አስቆጥሮታል። ግን በድጋሚ ሊታይ ይችላል ከጨዋታ ውጭ መሆን አለመሆኑን። ኦ አይደለም፣ በፍጹም አይደለም፣ በፍጹም አይደለም። ሊቨርፑል ወደ ጨዋታ ተመልሷል። የአቻነት ጎል አስቆጥሯል። መጓይር ነው እየተመለከትን የምንገኘው። ከማንቸስተር ዩናይትድ የማዕዘን ምት በማስቆጠር ቅድሚያ ልንሰጠው የምንችል ተጫዋች ነው፣ ግን ደግሞ መልሶታል። ቢያሞ ተመልሷል። አሪ መጓየር ማንችስተር ዩናይትድ አስቆጠረ። ሃሪ መጓየር የማንችስተር ዩናይትድን ሁለተኛ ጎል አስቆጠረ። ሊቨርፑል ወዳቻነት ከመጣ ደቂቃዎች ብቻ ናቸው የተቆጠሩት ግን ማንቸስተር ዩናይትድ ሰማንያ አራተኛው ደቂቃ ላይ ሃሪ ማጓየር ጎል አስቆጠረ። የማንቸስተር ዩናይትድ ተጓዥ ደጋፊዎች ደስታቸውን እየገለጹ ይገኛሉ። በጭንቅላት ግሩም ኳስ አስቆጥሯል። እንዴት አይነት አስደናቂ ጎል ነው! አምና እዚህ ስታዲየም ላይ ተለቀኳባት የሚጠናቀቅ አስደናቂ ኳስ ነው። ብሩኖ ፈርናንዴሽ ከብሪያን ኢምቤሞ ጋር ተጫወተ። ብሪያ ብሪያን ኢምቤሞ የመታውን ኳስ ብሩኖ ፈርናንዴሽ ግሩም ኳስን ያሻገረው ቅድም ሊቀየር ቢችል ኖሮ ማንቸስተር ዩናይትድ በኮቢ ሜኑ ሊወጣ ከሚችሉ ተጫዋቾች ሊወጡ ከሚችሉ አማራጮች መካከል አንደኛው ብሩኖ ፈርናንዴሽ ነው ስንል ነበር። ግን የማንችስተር ዩናይትድ ተጫዋቾች ጨዋታው አልቋል እያሉ ነው፣ ከጨዋታው ውጪ። ጨዋታውም ተጠናቀቀ። ጨዋታው ተጠናቀቀ። ማንችስተር ዩናይትድ አንፊልድ ላይ ከዘጠኝ ዓመታት በኋላ ሊቨርፑልን አሸነፈ። እጅግ ተፈላጊውን ነጥብ አሸንፈዋል ። ለመጀመሪያ ጊዜ በሮበን አሞሪም ስር ዩናይትድ በተከታታይ የፕሪምየር ሊግ ጨዋታዎች አሸነፈ፣ ሰንደርላንድ፣ አሁን ደግሞ ሊቨርፑል። ብሪያን ምቤሞ እና መጓየር ለማንቸስተር ዩናይትድ አስቆጠሩ፣ ሃክፖ ለሊቨርፑል። ስምንተኛ ሳምንት የእንግሊዝ ፕሪምየር ሊግ ወሳኝ ጨዋታ ማንቸስተር ዩናይትድ ሁለት ሊቨርፑል አንድ